ትላንት ምሽት የሶስተኛ ዙር የአውሮፓ ሻምፒዮንስ ሊግ ጨዋታዎች የተደረጉ ሲሆን ሊቨርፑል ከሜዳው ውጪ ተጉዞ ኢንትራንክ ፍራንክፈርትን አምስት ለአንድ በሆነ ውጤት ማሸነፍ ችሏል። ሌላኛው የእንግሊዝ ክለብ ቼልሲ በሜዳው ስታንፎርድ ብሪጅ አክሲ አምስተርዳምን አስተናግዶ በሰፊ ጎል ልዩነት ማሸነፍ ችሏል። ሪያል ማድሪድ በሜዳው ዩቬንቱስን አስተናግዶ አንድ ለዜሮ በሆነ ጠባብ ውጤት ድል ማድረግ ችሏል። አህመዲን ከማል ተጨማሪ አለው። ትላንት ምሽት በተለያዩ የአውሮፓ ሀገራት ስቴዲየሞች የሶስተኛ ዙር የአውሮፓ ሻምፒየንስ ሊግ ጨዋታዎች ተከናውነዋል። ሁለቱ የእንግሊዝ ክለቦች ሊቨርፑልና ቼልሲ በሰፊ የጎሉ ልዩነት ሲያሸንፉ፣ የሰሜን ለንደኑ ክለብ ቶትናም ሆትስበር በአቻ ተለያይቷል። በተከታታይ አራት ሽንፈቶችን አስተናግዶ አሰልጣኝ አርኔ ስሎትን ጭንቀት ውስጥ የከተታቸው ሊቨርፑል ትላንት ምሽት ምናልባት በሻምፒየንስ ሊጉ አምስተኛ ሽንፈት ሊያስተናግድ ይችላል ወይ የሚለው ስጋትም ፈጥሮ ነበር። ነገር ግን ከሜዳው ውጭ አንደለባዶ ከመመራት ተነስቶ የጀርመኑን ክለብ ኢንትራክት ፍራንክፉርትን አምስት ለአንድ በሆነው ውጤት ጣፋጭ ድልን አስመዝግቧል። ለኢንተራክት ፍራንክፉርት ከመሸነፍ ያልታደጋቸውን ጎል ሀያ ስድስተኛው ደቂቃ ላይ ራስመስ ክርስቲንሰን ከመረብ ሲያሳርፍ ለሊቨርፑል ሁጎ ኤክቲኬ፣ ቨርጂል ቫንዳይክ፣ ኢብራሂማ ኮናቴ፣ ኮዲ ጋግፖና ዶሚኒክ ሶቦዝ ላይ ከመረብ አምስቱንም ጎሎች አሳርፈዋል። በጨዋታው በክረምቱ ክለቡን የተቀላቀለው ፍሎሪያን ቬልስ ሁለት ለግብ የሚሆኑ ኳሶችን በአራት ደቂቃዎች ውስጥ አመቻችቶ ማቀብሏል። ቨርጂል ቫንዳይክ የጨዋታው ኮከብ ሆኖ ሲመረጥ፣ ከጨዋታው በኋላ አሰልጣኝ አርኔ ስሎት አስተያየታቸውንም ሰጥተዋል። ማሸነፍ ይገባን ነበር፣ አሸንፈናል ብዙ የግብ ዕድሎችንም መፍጠር ነበረብን ያንንም አድርገን ጣፋጭ ሦስት ነጥብ አግኝተናል፣ ሲሉም ሀሳባቸውን ሰጥቷል። ከዛ ውጭ አሌክዛንደር አይዛክ በእረፍት ሰዓት ተቀይሮ የወጣው የብሽሽት ጉዳት አጋጥሞት እንደሆነም ገልጿል። ጉዳቱ የከፋ እንደማይሆንም ተስፋ እናደርጋለን፣ ሲሉ አሰልጣኝ አርኔ ስሎት ሀሳባቸውን የሰጡ ሲሆን፣ በሌላ መልኩ የተከላካይ ስፍራ ተጫዋቹ ጀርሚን ፍሬምፖንግ ለሳምንታት ከሜዳ እንደሚርቅም አሰልጣኙ አረጋግጧል። ቨርጂል ቫንዳይክ በምሽቱ ጨዋታ አሸንፈናል፣ ለቀጣይ የብሬንትፎርድ ጨዋታ መዘጋ መያዘት አለብን ካለ በኋላም ጥሩ ነገር ለመስራት ካለብን ሰዎችን የሚያወሩትን መተው፣ ስለ ቀጣዩ ጨዋታ ማሰብ አለብን ሲልም አስተያየትን ሰጥቷል። በስታንፎርድ ብሪጅ አያክስ አምስተርዳምን ያስተናገደው ቼልሲ አምስት ለአንድ በሆነ ውጤት አሸነፈም። ማርክ ጉ ሞሴስ ካይሴዶ ኢንዞ ፈርናንዴዝ ስታቬዮ ና ታሪክ ጆርጅ የቼልሲን አምስት ጎሎች ከመረብ አሳርፈዋል ለአያክስ አምስተርዳም ከመሸነፍ ያልታደጋቸውን ጎል 33ኛው ደቂቃ ላይ ቮክት ቮገርስ ከመረብም አሳርፈዋል 17ኛው ደቂቃ ላይ ኬንቲ ታይለርስ በቀይ ካርድ የወጣባቸው ሲሆን ቼልሲ ኑመሪካል አድቫንቴጁን ተጠቅሞ አምስት ላንድ በሆነ ሰፊ ውጤት ማሸነፍም ችሏል ውጤቱን ተከትሎ አያክስ አምስተርዳም ከ1980 በኋላ ለመጀመሪያ ጊዜ በአውሮፓ ሻምፒየንስ ሊግ ከሜዳ ውጪ አምስት ጎል የተቆጠረበትም ሆኗል። ቼልሲ በአውሮፓ ሻምፒየንስ ሊግ ታሪክ በአንድ ጨዋታ ሶስት ታዳጊዎች ግብ ያስቆጠሩለት ክለብ ሲሆን ስቴቫው በምሽቱ ጨዋታ ማኖፍ ዘማች ሆኖም ተመርጧል። ስቴቫው ለቼልሲ በአውሮፓ ሻምፒየንስ ሊግ በእድሜ ትንሹ ጎል ያስቆጠረ ተጫዋችም ሆኗል። አሰልጣኝ ኢንዞ ማሪስካ ከጨዋታው በኋላ ሀሳባቸውን እስከ የሰጡ ሲሆን ስታቪው በጣም ምርጥ ተጫዋች ነው። እሱ ያዝናናኛል ስለ እሱ ቃል የለኝም፣ ሲሉ ወስተታቸውን ሰጥቷል። እሱን በማሰልጠኔ ዕድለኛ ነኝም ሲሉ አመኳሽ ተውታል። ሪያል ማድሪድ በስታዲዮ ሳንቲያጎ ቤርናቢዮ ዩቬንቱስን ያስተናገደበትን ጨዋታ አንድ ለባዶ በሆነ ውጤት አሸንፏል። በጨዋታው ጁድ ቤሊንጋ 57ኛው ደቂቃ ላይ የማሸነፊያን ጎል ሲያስቆጥር፣ አርዳጉለር ማን ኦፍ ዘ ማች ሆኖም ተመርጧል። ከጨዋታው በኋላ አሰልጣኝ ዣቪ አሎንሶ ጨዋታው ከባድ እንደሚሆንብን እናውቅ ነበር፣ ሁለተኛው አጋማሽ ላይ ተሻሽለን ጎል አስቆጥረናል ብለዋል። ኢጎር ቱዶር በበኩላቸው የምሽቱ ጨዋታ ውጤት ለእኛ ኢፍትሐዊ ነው፣ ማሸነፍ ይገባን ነበር ሲሉም ቅሬታቸውን ገልጸዋል። ባየርን ሙኒክ በአሊያን ሰሜን ዛሬና ክለብ ብሩዥን አስተናግዶ አራት ለባዶ በሆነ ውጤት ሲያሸንፍ ሌናርት ካርል አምስተኛው ደቂቃ ላይ በመጀመሪያ ጨዋታው የመጀመሪያ ጎል አስቆጥሮ ጨዋታው ማኖፍ ዘማች ሆኖም ተመርጧል። የተጫዋች በጀማል ሙሲያላ የተያዘውን በእድሜ በአውሮፓ ሻምፒየንስ ሊግ ያስቆጠረ ትንሹ ተጫዋችም ሆኖ ሪካርዶን ሰብሮበታል። ሀሪኬን 14ኛው ደቂቃ ላይ ሲያስቆጥር ሉዊስ ዲያስና ኒኮላስ ጃክሰን ቀሪዎቹን ጎል ከመረብ አሳርፏል። ሃሪኬን ትላንት ጎል ማስቆጠሩን ተከትሎ በአውሮፓ ሻምፒየንስ ሊግ ያስቆጠራቸውን ጎሎች ወደ አርባአምስት ከፍ ያደረገ ሲሆን እንግሊዛዊ ተጫዋች በመሆን የመጀመሪያውም ሆኗል። ጋላት ሳራይ ቦዶ ግሊምትን ሶስትላንድ ሲያሸንፍ አትሌቲክ ቢልባ ወቋራ ባቅን ሶስትላንድ አሸንፏል። አታላንታ ባዶ ለባዶ ከስላቪያ ብራያ ሲለያዩ፣ ስፖርቲንግ ሊዝበን ኦሎምፒክ ማርሴን ሁለት ለአንድ በሆነ ውጤት አሸንፎታል። ሞናኮ ከቶትናም ሆትስፐር ያደረጉት ጨዋታ ያለ ግብ ባዶ ለባዶ ተጠናቋል። የሊቨርፑል የሴቶች ቡድን የኪት ማናጀር ህይወታቸው ማለፉ ተሰማም። የሊቨርፑል የሴቶች ቡድን የኪት ማናጀር የሆኑት ጆናታን ሃምብል በድንገተኛ ህመም በትላንትና ሁለት ህይወታቸው ማለፉ ተነግሯል። ጆናታን ሃምብል በዘንድሮ ዓመት ሊቨርፑልን መቀላቀላቸው የተገለጸ ሲሆን የኪት ማናጀር ሆነው መስራትም ጀምረዋል። ባለፉት ስድስት ዓመታት በማንቸስተር ዩናይትድ የአካዳሚ የሴቶችና የወንዶች ቡድን ላይ ኃላፊነት በመውሰድ ማገልገልም ችለዋል። እለተ እሁድ በቤታቸው ትንሽ ህመም ከተሰማቸው በኋላ ወደ ሌይትን ሆስፒታል የተወሰዱት የሰው ህክምና ሲያገኙ ቢቆይም ቢቆዩም ህይወታቸውን ማትረፍም አልተቻለም። በትላንትና ዕለት ከዚህ ዓለም በሞት መለየታቸውም ተረጋግጧል። የሊቨርፑል እግር ኳስ ክለብ በኦፊሻል ዌብሳይቱ ላይ ለመላው የሊቨርፑል እግር ኳስ ክለብ አባላትና ቤተሰቦቻቸው እንዲሁም ደግሞ ወዳጅ ዘመዶቻቸው መጽናናትንም ተመኝተዋል። የካታላኑ ክለብ ባርሴሎና ከአሜሪካው የትራንስፖርት ሰጪ ድርጅት ኡበር ጋር የአጋርነት ስምምነት ፈጸመም። ባርሴሎና ከተቋሙ ጋር የሶስት ዓመት ውል ሲፈራረም በአመት አንድ ሚሊዮን ጊሮ እንደሚያገኝም ተገልጿል። በስምምነቱ መሰረት የባርሴሎናን የክለቡን ቀለማት የያዙ የኤሌክትሪክ ትራንስፖርት ሰጪ ተሽከርካሪዎች እንደሚሰማሩም ተነግሯል። በተጨማሪም ደጋፊዎች ወደ ካምፕኑ ስቴዲየም ሲያመሩ በቂ የትራንስፖርት አቅርቦት እንደሚኖራቸውም ተዘግቧል።